ሰው ቢሆን ምንም ቢፈጠር እነሱ ያው ሰው ሆናችሁ ጥፋት አይጠፋም። ሰው ሆናችሁ ስህተት አይጠፋም። ያው ሀይሚን ብሩኬም አይሳ ዛሬ እንግዲህ ሀይሚዬ እና ብሩኬ ቆየው በእነሱ ከሰራሁኝ ትንሽ ያው ከበና ብርሽ ቢዚ ሆነን ነበረ። እንግዲህ ሀይሚዬ ነብሩኬ ዛሬ በሚገርም ሁኔታ እንግዲህ እንትና ድሬዷ እንዳሉ ነው የሰማ ነው። ትላንትና ድሬዷ እንደገቡ ነው የሰማ ነው። ቤተሰብ እንግዲህ ዛሬ ያየነው ቪዲዮ በጣም በጣም የሚገርም ቪዲዮ ነው። እኔ የሚገርማችሁ ነገር መጀመሪያ ርዕሱን ሳየው ልቤ ለሁለት ነው የመታው። አራቱ ልጆች በቃ ተጸነሱት ዛፍዬ፣ ተጸነሱልሽ እንኳን ደስ ያለሽ ብዬ ለራሴ እንኳን ደስ ያለሹን ሳልጨርስ ፕራንክ ነው ተባለ እና ቤተሰብ በጣም ቡርኬ ደንግጧል። በጣም ነው የደነገጠው እሷ ጋር መቶ ሲተኛ ምኑኜ፣ ነው ምን፣ በቃ ብዙ ነገር ነው እንግዲህ ያሰበው። ደንግጧል፣ መናገር ሁሉ አቅቷል። ጭንቅላቱን ነው የያዘው። ደግሞ ምናለም እንትን ሁሉ በቃ ቆርጣችሁ ትኬት ቁረጥልኝ ይሄዳሉ። በቃ ምን ነው የምፈልገን ያለው ሃይሚዬ፣ የኔ ጨረቃ፣ የኔ ስዊት፣ የኔ ማር ሁሌም ጀግናነሽ ብራንክ ላይ መፍታህ የሁለቱ የ የጥንዶቹ ወንድም መፍታ በጣም ነው የምወድ በጣም ጎበዝ ልጅነ በጣም የምታግዛቸው ልጅ ነ አሁንም ከጎናቸው ቁ ምቀኛ ሸረኛ አለባቸው። እንግዲህ ትናንትና አይቻለሁ፣ ብሩኬ በሰራው ቪዲዮ የሆነች ልጅ ትቀበሌ ነው ምናም ብሎ ትላንት ሰርቶ ነበረ። አዳሜ ገና ኮሜንቱ ላይ ሲንጫጩበት ነበር፣ ሊበሉት ሁሉ የተነሱ ሁሉ አሉ። እሱም ብሏል ኮሜንት ላይ ብዙ ነገር ይጻፍ አላቃለሁ ብሏል። ያው እሱም ያውቃቸዋል አንድ አሉ አኮብክቦ ብሩኬን ለመስደብ የሚዘጋጁ ሰዎች ስላሉ እሱም ተናግሯል። ቪዲዮ ላይ ማለት ነው። እንግዲህ ቤተሰብ፣ ይሄ ቪዲዮ በጣም ከባድ አስተማሪ ነገር ነው። እንግዲህ ሳናስበው ወይ በመጠጥ መንፈስ፣ ወይ በሆነ ነገር መንፈስ ነው እንጂ ሙስተሂል ብሩኬ ሀይሚ ክፍል ውስጥ መጥቶ ሊያደር አይችልም። ለምን በምናየው ነገር ሁሉ ብሩኬ በጣም ጠንቃቃ፣ በጣም ጎበዝ ጠንቃቃ እንደሆነ ነው ማየ። ሁሌም ፕራንክ ላይም ሆነ ምንም ላይ በጣም ጠንቅቆ ነው የሚሰራው። ጎበዝ ነው ሀይሚዬ። በዚህ መልኩ መቶ ከእሷ ጋር እንደ ወሱ እንኳ ልተኛ እንኳን ብን የኛዋ ጀግንዬ ሀይሚዬ እሺ እንደማትል መቶ መቶ እርግጠኛ ነኝ። ቡራን በጣም ስነ ስርአት ያለው ልጅ ነው። ዛሬ ያየውት መጨረሻ ላይ ደግሞ ቡራ ጎትቶ ሲላፉ በጣም በቃ እኔ እንጃ። ሜታዊ ሜታውኝ የነበር ሳያቸው የነበረው በጣም ነበር የሚያምሩት። እግዚአብሔርን ነው የምላቸው። በጣም ነበር የሚያምሩት። ቡሩኬ ከሀይሚዬ ጋር መላፋት ምናምን ይወዳል። በቃ ደስ ይላሉ እና እነዚህ ልጆች ከአይን ያውጣቸው ነው ምለው ከማርያምና ከአይን ያውጣቸው ነው ምለው። እግዚአብሔር ለእነሱ ክፉ የሚያስቡላቸው እነሱን ለመስደብ እነሱን ለማጣለል ሀይሚን እየሰደቡ ቅስሟን ለመስበር ለሚያደርጉት ሁሉ እግዚአብሔር ልቦና ይስጣቸው ነው ብለው። እነዚህ ልጆች ይወደዳሉ እንጂ ይፈቀራሉ እንጂ ሱስ ያስይዛሉ እንጂ የሚሰደቡ ልጆች እኮ አሉ ማርያምን። ሰው አይነኩ ምን አይሉ በራሳቸው መንገድ በራሳቸው ዛቢያን ያሉት ማንም ሰው መጥቶ መስደብም መናገርም ሚች እንዴት እንደሚችሉ አላቅም። ለእነሱ እግዚአብሔርን ነው የምላችሁና ሃይሜ እና ብሩኬ ዛሬ የሰሩት ቪዲዮ በጣም ትልቅ አስተማሪ ነገር ነው። ያው ምንም ቢሆን ምንም ቢፈጠር እነሱ ያው ሰው ናችሁ ጥፋት አይጠፋም። ሰው ሆናችሁ ስተት አይጠፋም። ያው ሃይሚን ብሩኬም አይሳሳቱም ለማለት ሳይሆን በቃ በጣም ጠንቃቆች ናቸው። እንደዚሁ ስናያቸው በጣም ብሩኬ አብሶ በጣም ጠንቃቃ ነው። ለሃይሚን በጣም የሚጠነቀቅላት፣ ከሌላ ወንድ ጋር እንኳን በቀደም በሰራችሁ ከሌላ ወንድ ጋር እንኳን ስትል ስሟ እንዲወጣበት፣ ስሟ እንዲጠፋ አይፈልግም። በቃ የእሷን ነገር መደበቅና መደበቅ ነው የሚፈልገው። ምንም ነገር የሃይሚ ነገር እን ብታጠፋ እንኳን መጥፎ ነገር እንኳን ብትሰራ እንኳን እግዚአብሔር አድርጎና መጥፎ ነገር እንኳን ብትሰራ ብሩኬ ሀይሚን አጋልጦ የሚሰጥ ልጅ አይደለም። ሀይሚዬም እንደዛ፣ ሁለቱም የሚሸፋፍኑ ልጆች ናቸው። ምንም ማንም ሰው የነሱን ነገር መጥፎ ነገር እንኳን ቢፈጠር ማንም ሰው እንዲሰማባቸው የሚፈልጉ ልጆች አይደሉም። ጎበዝ ናቸው፣ ጠንቃቃ ናቸው። ብሩኬም ጠንቃቃ ነው። በጣም የደነገጠው ሲያይ ቁሞ ሲያይ ደነገጠ። ተኝቶ እንዴት እንደተነሳ እንዴት እንደ ባነነ አይታችኋል። ሀይሚዬ የኔ የኔ ማር እንዴት ነ አንተ ቅሌታ፣ በሳቅ ነው የሞትኩት። ቤተሰብ ማርያም፣ እንደምናሽ አንተ ቅሌታም ስት ለው እኔ እንጃ። ወይኔ ቡራዬ፣ ባላደረግከው ጥፋት ቅሌታም እያልኩኝ ደስ ይላል። ማርያምን ምፍታ ራሱ ጎበዝ ነው። አይሚ እየናገስካት ደስ ብሎኛል። ከና ሀይሚ ጎን ስላለ ጥሩ ነገር ነው። አንተ ጥሩ ነገር ነው የምታስተምራቸው። ጥሩ ነገር ነው። ያው አንተ ጎበዝ ነህ፣ ከእነሱ ትንሽ ተለቅ ትላለህ። ያው የአንተንም ነገር ይሰማሉ። ጥሩ ነገር ነው የምታስተምራቸው። አንተም አብራችሁ ስትሆኑ እኛ በጣም ለእኛ በጣም መንበቃን ማርያምን እነሱ የምጠብቃቸው ከሌላቸው ነው የምመስለ። አብረሃቸው ስትሆን በጣም ደስ ይላል። ጅጅጋን ደግሞ በደንብ አድርጋችሁ አሳዩን። ጅጅጋን ያለ ነው፣ የት ነው ጅጅጋን? ምንድን ነው አላችሁ? የት ነበረ ጅጅጋ? አደለም። ኧረ ምን ነበረ? የሄዱበት ቦታ ምንድን ነው? ጅጅጋን የሚባለው የት ነው የሄዱት? እነሱ ጅጅጋ ሳይሆን ኦ ማይ ጋድ ድሬዳዋ ድሬዳዋ ሄዱት። ድሬዳዋ ድሬ ድሬን እንግዲህ በደንብ አድርጋችሁ እንድታሳዩን እንፈልጋለን። የድሬ ሰዎችን ማየት አናቂዎቻችሁን አግኙልን፣ እዩዋቸው። ልክ በቃ እንደ ቲክቶከሮቹ እየዞራችሁ ሁሉን ነገር ማየት አለባችሁ። ለኛም እንድታሳዩን እንፈልጋለን። ድሬን የነብሩኪ አናቂዎች ድሬ አሉ ወይ? እስከምንል ድረስ እስከምንደመም ድረስ እንድታሳዩ እንፈልጋለን። የድሬን ጥሩነት የድሬን መልካምነት፣ ሰዎቿ መልካም እንደሆን ሁሉን ነገር በደንብ አርጋችሁ ግልጽ አርጋችሁ አሳዩን። የበለጠ እንድናቃቸው ማለት እናቃቸው፣ የድሬ ሰዎች መልካም ሰዎች እንደሆኑ ግን የበለጠ ደግሞ እንድናይ በደንብ አርጋችሁ ዞር ዞር እያላችሁ አሳዩን። በጣም ነው የምንወዳችሁ። በሰላም ኑ እንላለን። ተዝናኑ። ምንም ብሎ ነገር የለም። ከዚህ በኋላ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡን ወዳችኋለሁ፣ አክብራችኋለሁ። ቻው ቻው የጨረቃ ፋሚሎች፣ ይቅርታ ስለጠፋውባችሁ በጨረቃ። ለምንድን ነው ማሰሪ? ለምንድን ነው ማሰሪ? በነብሩኬ ምኑ ነሽ ለጠፋችሁ ትንሽ በናብርሽ ቢዚ ሆነን ነው፣ እንመለሳለን። በነብሩኬ